ፎረም 65 ፎረም 65፣ ወቅታዊ ጉዳዮችን ከብሔራዊ እርቅና መግባባት ጋር በማያያዝ ውይይት የሚያካሂድ የ65%.org መድረክ ነው። ሰላም አድማጮች፣ ከፎረም 65 ያዬ አበበ ነኝ። በዛሬው ውይይታችን ላይ የብሔር ኃይሎችና የአንድነት ኃይሎች ላይ ያተኮረ አጭር ውይይት እናደርጋለን። በውይይቱ ላይ የሚሳተፉት የፎረም 65 ቋሚ ተሳታፊዎች አቶ ሽመልስ ወርቅነህና አቶ ጳውሎስ አበበ ናቸው። የብሔር ኃይሎችና የአንድነት ኃይሎች ልዩነታቸው ምንድን ነው? በተለይ የብሔር ጥያቄ ላይና እንዲሁም ደግሞ አገራዊ ህልናና አገራዊ አንድነት በሚለው ላይ ያላቸው ልዩነት በሁለቱ ጎራዎች ወይም በሁለቱ ኃይሎች መካከል ያለው ላይ ብንጀምር፣ ከአቶ መልስ ይሄ ትልቁ በአሁኑ ወቅት በተለይ በሀገራችን ፖለቲካ ላይ ትልቅ ተጽዕኖ ያለው ለብዙ የኢትዮጵያ የፖለቲካ ችግር መፍትሄ ለመስጠት እንዳንችል ኢትዮጵያያኖችን በሁለት ጎራዎች ከፍሎ የአንድነት ኃይሎችና ወይም የብሔር ኃይሎች በሚል ነጋ ጠባ የምንቆራቆዝበት የፖለቲካ አሳሰብ ይመስለኛል። እኔ የአንድነት ኃይሎች እነማን ናቸው የሚለውን በተለምዶ የያዝነው እንትን አለ። በተለይ ነባራዊ ሁኔታው ላይ ያለ ሳይሆን አንድነት የሚለው ቃሉና የብሔር ደግሞ ቃሉ ላይ ሁለቱ ላይ ትልቅ በዘልማድ የምንከተላቸው አመለካከቶች ያሉ ይመስለኛል። አንደኛው የአንድነት ኃይሎች እነማን ናቸው የሚለውን በሚገባ ልናይው የሚገባ ይመስለኛል። ዛሬ ባለው የኢትዮጵያ ተጨባጭ ሁኔታ የአንድነት ኃይሎች እነማን ናቸው ብዬ እኔ በበኩሌ የምመለከታቸው የኢትዮጵያ ብሔረሰብ መብቶች በኢትዮጵያ ውስጥ ኢትዮጵያ የተለያዩ ብሔር ብሔረሰቦች ያሉባት ሀገር ነች። እነዚህ የተለያዩ ብሔር ብሔረሰቦች መብትና እኩልነት በእኩልነት ላይ ተመሰረተ ነገር ግን ከዘር አመለካከት የጸዳ አደረጃጀት ባለው መልኩ የኢትዮጵያን አንድነት ለመጠበቅ የምንችልበት ሁኔታ መፈጠር አለበት ብለው የሚሉ የአንድነት ኃይሎች አሉ። በሌላ በኩል ደግሞ የለም በኢትዮጵያ ውስጥ የብሔረሰብ ጥያቄና ብሔረሰብ የሚለው ጉዳይ ደግሞ ይሄ ችግር የፈጠረ ጉዳይ ስለሆነ መነሳት የለበትም፣ የብሔረሰብ ጥያቄ ምናምን የሚለው ጉዳይ መነሳት የለበትም። ኢትዮጵያ ኢትዮጵያ ናት፣ አንድ ናት። ስለዚህ በዚህ ጉዳይ ላይ ምናልባትም ቀደም ሲል የነበረው ታሪካችንን ረጅም ጊዜ ዘመን ጀምሮ የነበረው አንድነታችን በዛ መልኩ መቀጠል አለበት፣ የብሔረሰብ ጥያቄ ምናምን የሚለውን ነገር መነሳትም ያለበት ጉዳይ አይደለም የሚሉ ኃይሎች አሉ። እኔ እነዚህን ሁለቱን በአንድነት ኃይሎች መካከል ራሱ ሁለት አይነት ልዩነቶች አሉ፣ ቅድም እንዳልኩት ማለት ነው አንድነትን ዛሬ ባለው የኢትዮጵያ ወይም ደግሞ ቀደም ሲል በነበረው በኢትዮጵያ ውስጥ የነበረውን ችግሮችን የተረዱና የተገነዘቡ ነገር ግን እነዛ ችግሮች ተፈተው በኩልደት ላይ ተመሰረተች ኢትዮጵያ መመስረት አለባት የሚሉ የአንድነት ኃይሎች አሉ። በሌላ በኩል ደግሞ የለም ይሄ ችግር ነበረበት ብላችሁ የምትሉት ነገር የለም ኢትዮጵያ ህዝብ አንድ ነው፣ ሁሉም አንድ ነው። ስለዚህ በአንድነት መቀጠል አለብን የሚሉ ክፍሎች አሉ። ይህ በአንድነት ኃይሉ ራሱ የምንመለከተው ጉዳይ ነው። በብሔር ኃይሎች ደግሞ ያለው ሁኔታ ደግሞ ስንመለከተው እንደዛው ነው የማየው። በሁለት መንገድ ነው የምመለከት። አንደኛው የብሔር ኃይሎችን ቢሆኑ የኢትዮጵያ ውስጥ የነበሩ ችግሮች ከዚህ ቀደም የተለያዩ ችግሮች አሉ። በገዢ መደቦች ይሁን በብሔረሰብ ጥያቄዎች ይሁን የተነሱ የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች ፈተን ነገር ግን የኢትዮጵያ አንድነት መቀጠል አለበት ብለው የሚሉ በብሔር የተደራጁ ኃይሎች አሉ። ይሄ ይሄን በምንመለከትበት ወቅት ደግሞ ሌሎች በዙ በብሔር ኃይሎች ውስጥ ደግሞ የለም ኢትዮጵያ ከዚህ ቀደም የተለያዩ ችግሮች ያሉባት ሀገር በመሆኗ የብሔር ጭቆናም የነበረበት በመሆኑ እንዳለ ልንቀጥል የምንችልበት ሁኔታ ሊፈጠር አይችልም፣ ሁላችንም ራሳችንን መቻል አለብን ብለው ደግሞ የተሰለፉ ኃይሎች አሉ። ይሄ በተለይ በኢትዮጵያ አንድነት ጥያቄ ላይ ፋላሲ ያላቸው ክፍሎች ክፍሎች ናቸው ነው ብዬ በኩል የምመለከታቸው። ስለዚህ ሁለቱንም ነገር ግን ቃሉን የአንድነት ኃይልንም የብሔር ኃይሎችንም ኦልሬዲ የወሰንበት ከዚህ ቀደም በነበረ ሁኔታ ውስጥ የወሰን ነው ሁለቱ ልክ የማይገናኙ ነገሮች አድርገን አብረው ሊጓዙ የማይችሉ ነገሮች አድርገን የምናይበት ለምሳሌ አንድነት ሲባል ብዙዎቻችን በቃ በተለይ በብሔር ኃይል የተደራጀው ኃይል አንድነት የሚለውን እንዴት ነው የሚመለከተው? በቃ ቀደም ሲል የነበረውን ጨፍልቆ እንዳለ ጨፍልቆ ወደ አንድነት የማምጣት አድርጎ ሊመለከተው ይችላል። የአንድነት ኃይሉ ደግሞ በብሔር መደራጀት ደግሞ ኢትዮጵያን የማፈራረስ ጥያቄ አድርጎ ይመለከታል። እነዚህ መሰረታዊ የሆኑና ነገር ግን እውነት ለመናገር ከሆነ ሁለቱም ኃይሎች በጋራ በተለይ በአንድነት ኃይሎችም ሆነ የብሔር ኃይሎች ብለን የምንላቸው በኢትዮጵያ አንድነት መቀጠል ጥያቄ የሌላቸው ኃይሎች ሊግባቡ የማይችሉበት ምንም መሰረታዊ ጉዳይ የለም። ሀገራችን ኢትዮጵያ የምትቀጥል የምችለው በዛ ጉዳይ ይመስለኛል። አሁን ባለው የፖለቲካ ሁኔታ ግን የመበሻሸቅ ነው በ በብሔር ኃይሎች ወይም ደግሞ በአንድነት ኃይሎች በሚለው አንተ አንድነት ኃይል ላይ ይልሃል እ ለምንድን ነው የብሔር ኃይሎች ለምንድን ነው የሚሰሩት በኢትዮጵያ አንድነት የነበሩትን ችግሮች ተረድተን መቀጠል አለብን ብለው የሚሉ ኃይሎች ለኢትዮጵያ አንድነት በፌዴራሊዝም የሚቀጥል ብለው ሲሉ ለምንድን ነው የሚቀጥሉት ለኢትዮጵያ አንድነት እኮ ነው። ትርጉሙ ምንድን ነው ዞሮ ዞሮ ፌዴራሊዝምን እኮ ለመበተን አይደለም የምጠቀምበት ለአንድነት ነው የምጠቀምበት። ስለዚህ በእነዚህ ነገሮች መካከል ሚስ አንደርስታንዲንግ በከፍተኛ ደረጃ ያለ ይመስለኛል እና ከተለምዶ ፖለቲካችን የመጣ ይመስለኛል። የኢትዮጵያ ሕዝብ ስልሳ አምስት በመቶ ባለፉት 25 ዓመታት ተወልዶ ያደገ ነው። ለዚህ አዲስና ተተኪ ትውልድ አገራዊ መግባባትን ማውረስ የጎልማሳው ትውልድ ኃላፊነት ነው። ለተተኪው ትውልድ መግባባትን

አቶ ጳውሎስስ በብሔር ኃይሎችና የአንድነት ኃይሎች መካከል ያለው ልዩነታቸው ምንድን ነው ብለ ታስባለህ? በተለይም የብሔር ጥያቄና አገራዊ ህልውና ወይም አገራዊ አንድነትን በሚመለከት አንድነት ኃይሎች የብሔር ችግርም ሆነ ሌላው ችግሮች በአንድነት ውስጥ ይፈታል፣ ምን ነው አንድነት ኃይሎች ይዘው የተነሱት። የብሔረሰብ ደግሞ ኖ ችግሮቻችን፣ በብሔር የተደራጩ ደግሞ ችግሮቻችን ምንፈታው እኛ ራሳችን ችግሮቻችን ፈተን በብሔር ውስጥ አንድነታችንን እናስቀጥል ነው። አንድነሱ ከገባን የእኛ እኛ የምናነሳቸው ጥያቄዎች ልመለሱ አይችሉም። ምክንያቱም በሌላ ነገር እንዳያጣለን ነው ፍርሃታቸው የብሔር እንትሮች ማለት ነው። ስለዚህ ያንን ደግሞ እኛ ከራሳችን ከማህበረሰቡ ጋር ወክለን ስንመጣ ተወያይተን የነዛን የነዛን ከወጡበት ብሔረሰብ ፍላጎታቸውን እኛን መግለጽ የምንችለው። ስለዚህ ያንን ደግሞ በትክክል ለመግለጽ የምንችለው ደግሞ እኛው ራሳችን ስንደራጅ ነው። ነገር ግን ሌላ ሰው ከሌላ መጥቶ ወይም ደግሞ ሌላ ክልል መጥቶ ወደ እኛ ውስጥ ገብቶ ያንን ነገር ሊረዳ አይችልም ነገር ነው። ዞሮ ዞሮ ግን አሁንም ወደ አንድነት ኃይሎችም ስንሄድ ማለት ነው ወደ አንድነት ኃይሎችም ስንሄድ አንድነት ኃይሎች ብሎ ሲያስቀምጡ ዞሮ ዞሮ ከዛ ውስጥ እዛ ብሔር ውስጥ ያሉ ሰው ነው ወደ ራሱ የሚያመጣው። ስለዚህ አሁን እነዚህ ነገሮች ምንድን ነው አንደኛ በምገባ የሀሳብ መንሸራሸር አለመኖር ነው። ለምሳሌ አንድነት ኃይሎች ብሎ አንድን ሰው ከአማራ ክልል አምጥተው ኦሮሚያ ላይ አይደለም፣ አንድነት ኃይሎች ውስጥ ያሉት ማለት ነው አንድነት ኃይሎች ብሎ እዛው ከኦሮሚያ ክልል ነው ሰውን የሚያመጣው። ስለዚህ እንደዚህ አይነት ነገሮች በተመሳሳይ ደግሞ ደቡብ ክልል ማለት ደቡብ ክልል ውስጥ ያሉትን ሰዎችን ነው በተመሳሳይ ከዛው የደቡብ ሰውን ነው እንትን የሚያደርገው ዞሮ ዞሮ እነዚህም ስንወስደው አንድነት ኃይሎች ይበሉ እንጂ የብሔር ነው የሚሆነው፣ በአንድም ሆነ በሌላ መንገድ ማለት ነው። ሌላው ትልቁ የሚያጣለው በፌዴራሊዝም አከላለል የብሔር ኃይሎች የአሁኑን ፌዴራሊዝም አከላለን እንዳለ ሆኖ መከለስ ያለባቸው ነገሮች በሕዝቦች ሕዝቦች ራሳቸው መወሰን አለባቸው በምሉ እና አንድነት ኃይሎች ደግሞ ነው እኛው ራሳችን ቀርፀን የራሳቸውን እንትን ምሉ ናቸው። አይ ቲንክ ትልቁ ትልቁ ችግር ያለው ምናልባት የአከላለ ችግር ላይ ይመስልኛል። አሁን ያለው የፌዴራሊዝም አቀማመጥ ዞሮ ዞሮ ቅድም እንዳልኩኝ ሰዎቹም አንድነት ኃይሎች ውስጥም የሚመለመሉት ከራሱ ከብሔሩ ሆኖ ያለ ነገር ግን ትልቁ ችግር እና አከራከ ተሽከርካሪ ጉዳይ እየሆነ የመጣው ግን የአከላለል እንትን ያለውም በኤትኒክ ግሩፕ ሳይሆን ቋንቋ፣ በሌላ ሳይሆን አስተዳደር በሚያመች መሆን መቻል ያለበት ነው። ዞሮ ዞሮ አይ ቲንክ መድረክ ውስጥም ያንን ነገር የሚቀበል ይመስለኛል። ምክንያቱም በጣም የተወሳሰቡ ነገሮች አሉ፣ አንዳንድ ቦታ እንትን ያሉት ማለት ነው። ስለዚህ እነዛ ነገሮች ያላቸው ነገር ማጥበብ ይቻላል ወይ የሚቻል ነገር ይመስለኛል። ስለዚህ አሁን ወደ አንድም ሆነ ስንሄድ እያንዳንዱ ነገር አውጥተን ስንወስደው ብዙ ልዩነት የላቸው፣ ምክንያቱም ልዩነት የሚያመጣው አንድነት ኃይሎች ብሎ አንድነት ኃይሉ ውስጥ በቃ እንደምባለው ማለት ነው። ከዚህ በፊት እንደምሳለው ነገር ቢሆን አስቸጋሪ ይሆን ነበር፣ ምክንያቱም ከዚህ በፊት አንድነት የምባለው አንድ ሃይማኖት፣ አንድ ቋንቋ፣ አንድ ምናምን ነገር አይ ቲንክ አንድነት ኃይሎች ውስጥም ያ ነገር ያለ አይመስለኝም፣ ምናልባት ሰዎች በምስሉት ካልሆነ በስተቀር ማለት ነው። ስለዚህ ይሄ ነገር ምን ፈጠረ? አሁን ጭራሽ ልዩነትን እያሰፋ እያሰፋ እያሰፋ አገሪቷን ወደ ሌላ ቀውስ ውስጥ የሚከትነው እንጂ በአንድም ሆነ በሌላ አንድነት ኃይሎች ውስጥም የብሔር አመለካከት ያለ ይመስለኛል።

በብሔር ኃይሎችና በአንድነት ኃይሎች መካከል ያለው ልዩነት በዚህ በሲቪክ ናሽናሊዝም እና ኤትኒክ ናሽናሊዝም ብለው በሚጠሩት የፖለቲካ መስመሮች መካከል ያለው ልዩነት ነው። በተለይ የአንድነት ኃይሎች የሚባሉት በኢትዮጵያ ውስጥ ላለው ላሉ የፖለቲካ ጥያቄዎች ሁሉ መፍትሄ ነው ብለው የሚያምኑት የግለሰብ መብት መከበር ነው ብለው ነው የሚያምኑት። የግለሰብ መብት ከተከበረ የማንነት ጥያቄዎች ወይም የብሔር ጥያቄዎችም መልስ ያገኛል ብለው ነው የሚያስቡት። የብሔር ኃይሎች ደግሞ የኤትኒክ ናሽናሊዝም የሚባለውን መስመር የሚከተሉ ናቸው። ነገሮች ከግል ከዜግነት ወይንም ይሄ ከሲቪክ ናሽናሊዝም ሳይሆን ከብሔር ማንነት ነው መመንጨት ያለባቸው ያለበት በተለይም የሉአላዊነት ጥያቄ የአንድ ሀገር መንግስት ስልጣን የሚያገኘው ከብሔር ከብሔሮች ከሚያገኘው ውክልና ነው ብለው ነው የሚያምኑት። የሲቪክ ናሽናሊስቶች ደግሞ ከግለሰብ ነው አንድ ሀገር ስልጣን ማግኘት ያለበት ወይም ውክልና ማግኘት አለበት የሚል ሀሳብ ነው ያላቸው። ታሪካዊ የሆነ አመጣጥም እንዳላቸው ግልጽ ነው። በሀገራችን ታሪክ ውስጥ በተለይ በዘውድ ስርዓቶች ውስጥ የነበረው የኃይል ሚዛን የተለየ ነበረ። በተለይ ኢትዮጵያዊነት የሚለው ማንነት ላይ ያደርግ የነበረው ትኩረት የዚህ ሰሜን ኢትዮጵያ ላይ የነበረውን ታሪክ ይዞ የመጣ የፖለቲካ መስመር ነው የዘው የዘውድ የዚህ የሰለሞናዊውን የዘውድ ስርዓት ማለት ነው። ከዛ የተነሳ የዚህ አንድነት ኃይል የሚባለው ውስጥ የአይነቱ ነገር ይንጸባረቃል። ብዙ ጊዜ ብዙዎቹ የብሔር ጥያቄን የማሳነስ እንዲያውም ብሔር የሚባለውን ነገርም እውቅና ካለመስጠታቸው የተነሳ ጎሳ ብለው የሚጠሩ በጣም ብዙ የተሳሳተ ሚስፐርሰፕሽን ያላቸው ሰዎች አሉ። በብሔር ጥያቄ ላይ አውቀውም ሊሆን ይችላል ሳያውቁም ሊሆን ይችላል። የብሔር ኃይሎች ውስጥ ግን ያለው ምንድን ነው? በኢትዮጵያ ውስጥ በተለይ በዘውድ ስርዓቶች ወቅት ህዝቦች ማንነታቸው አልተከበረም፣ ባህላቸው አልተከበረም፣ ቋንቋቸው አልተከበረም። ከዛ የተነሳ ነው የብሔር ፖለቲካ ወይም ኤትኒክ ናሽናሊዝም በኢትዮጵያ ውስጥ የተነሳው ብሎ ነው የሚያስቡት። ሁለት ጉዳዮች አሉ በዚህ ላይ። አንደኛ ነባራዊ ሁኔታው በኢትዮጵያ ውስጥ ዛሬ ያለው የኃይል ሚዛን ተቀይሯል። እና ያኛው ይሄ የዘውድ ስርዓት ውስጥ የነበረው አይነት አስተሳሰብ ያላቸው ወገኖችና የዚ አሁን አዲስ የመጣው የኤትኒክ ናሽናሊዝም ወይም ብሔርተኝነት ጉዳይ በሀይል ሚዛኑ ላይ ስናየው ያኛው ተሸንፏል ማለት ይቻላል። ወይም ተሸንፏል ስል የበላይ የሆነው የፖለቲካ ኃይል ሚዛኑ ላይ የበላይ የሆነ ደረጃ ላይ የደረሰው የዚህ የኤትኒክ ወይንም የብሄር ኃይሎች ፖለቲካ ነው በዛሬቷ ኢትዮጵያ ማለት ነው። በዚህ ባለፈውም ዓመት ያየ ነው በኦሮሚያም በአማራ ክልልም በኮንሶም ያየነው ነገር ከብሄ ማንነት የመነጨ ጥያቄ ጭምር ነው ማለት ይቻላል። ጥያቄ ሰዎችን ጋልቨናይዝ ያደረገው ሰዎችን እንዲነሳሱ እንዲቀሳቀሱ ያደረገው መሰረቱ ከዛ የመነጨ ነው ማለት ይቻላል። እና ነባራዊ ሁኔታው በሁለቱ መካከል ያለውን ልዩነት በጣም ሰፊ እያደረገው መጥቷል። የግለሰብ መብት መከበር ሁሉንም ጥያቄዎች ይመልሳል የሚለውም ነገር መሰረታዊ የሆነ ችግር ያለበት ነው። ምክንያቱም ዩናይትድ ስቴትስ ውስጥ የግለሰብ መብት እናከብራለን የሚል አገር ነበረ፣ ነገር ግን በጣም በሰፊው የቡድን መብት ይጥስ የነበረ ሰዎችን በባርነት ይሸጥ የነበረ ሰዎች ከመጡበት አገር የተነሳም ብዙ አይነት በደል ያደርስ የነበረ ነው። እና አውቶማቲክ አይደለም ለማለት ነው የዚህ የግለሰብ መብት ስለተከበረ የቡድን መብት ይከበራል የሚለው። ኢትዮጵያ ውስጥ ዛሬ ያለው ሪያሊቲ ግን በሁለቱ ኃይሎች መካከል ያለውን ልዩነት በጣም አስፍቶታል። የብሔር ኃይሎች በሀገራችን ፖለቲካ ውስጥ ሰፊ የሆነ የብሔር ጥያቄ ላይ ያተኮረ ፖለቲካ መስራት ከጀመሩ የ25 ዓመት ቆይተዋል። የአገሪቱ አን አንድነት ላይ በሚመለከት ግን ልዩነት በሁለቱ መካከል ሰፊ ልዩነት አለ የሚለው ላይ ሰፊ ልዩነት ያለ አይመስለኝም። ወደ ሀገር አንድነት ወደ የኢትዮጵያን ሀገራዊ ሕልውና ለማስከበር መንገዱ ላይ ነው ልዩነታቸው ያለው ብዬ ነው የማስበው። የብሔር ኃይሎች የሚሉት ምንድን ነው? የብሔሮች መብት ሲከበር ኢትዮጵያም ትቀጥላለች ነው የሚሉት። የአንድነት ኃይሎች ግን ነው የኢትዮጵያ አንድነት ሲከበር ነው የብሔሮችም መብት ሊከበር የሚችለው የኢትዮጵያም አንድነት ሊቀጥል የሚችለው የሚል አይነት እንደዚህ አይነት ልዩነት ያላቸው ናቸው። ክቡራትና ክቡራን አድማጮቻችን ፎረም 65፣ አንድ ዓመት ሞላን። ባለፉት 12 ወራት ከአርባ በላይ መሰናዶዎችን ይዘንላችሁ ቀርበናል። ልዩ ልዩ አመለካከቶች፣ የፖለቲካ እይታዎች ያሏቸውን እንግዶች ለመጋበዝ ሞክረናል። ከአድማጮቻችንም የምናገኛቸውን የተለያዩ አስተያየቶች አስደምጠናል። በፎረም 65 ላይ ለተሳተፋችሁ እንግዶቻችን፣ ደውላችሁ አስተያየታችሁን ላካፈላችሁን አድማጮቻችን ምስጋናችን ከፍ ያለ ነው። ፎረም 65 ለተተኪው ትውልድ መግባባትን እናውርስ። የብሔር ኃይሎች ውስጥ ያለውን ልዩነት ላይ አቶ ጳውሎስ ሀሳቡን ነክተዋል፣ በመጠኑ ቢሆን እስኪ ወደ አንተ ጋር ልመለስ ልመለስ እና የብሔር ኃይሎች ውስጥ ያለው ልዩነቶች ምንድን ናቸው ብለህ ነው የምታስበው? በብሔር ውስጥ ያሉ ልዩነቶች ሁሉም የቆሙት ለራሳቸው ብሔሮች ናቸው፣ ግን በአትሮጋግም ደረጃ ነው የሚለያዩ ይመስለኛል። በሚያስቀምጡ አጀንዳ ማለት ነው። አንዳንዶቹ በብሔር ብደራጅም እንኳን አንድነትን በብሔር ውስጥ አንድነትን የሚፈልጉ ኃይሎች አሉ፣ በብሔር ብደራጁ ማለት ነው። አንዳንዱ ደግሞ ፈጽሞ በቃ የራሳቸውን ያስቀመጡ ነ ነገሮች ይኖራሉ። ለምሳሌ አሁን የፍጹም ሆነ አብሶሉት ሆነ የራሱ የብሔሩን ይዞ የተነሱ አንዳንድ በብሔር የተደራጁ አሉ። አንዳንዶቹ ደግሞ ያው ለዘብ ያሉ ለዘብተኛ እና ለዘብተኛ አሉ ነው ብለን ብንገልጽ ትሻለ ይመስለኛል። ልዩነቱ ከዛ ካልሆነ በስተቀር እያየን ዋናው በተግባር ስናይ ግን ዋናው አላማቸው ብሔሩን ወክሎ የዛን ብሔር እኔ ነኝ በሚገባ ሊገልጸው የሚችለው ለምሳሌ አሁን በኦሮሚያ ክልል ውስጥ በጣም በርካታ በብሔር የተደራጁ ራሳቸውም አሉ። ራሱ በብሔር ውስጥ ማለት ነው። እንደገና ብሎም ደግሞ ሌሎች በብሔር የተደራጁ ሌሎች ክልሎ ውስጥም አሉ። የነዛን ብሔሮች የየራሳቸውን ይዞ የሚመጡ ይመስለኛል። ከዛ ውጭ ግን እኔ ብዙ በብሔር የተደራጁ ብዙ ልዩነት ያላቸው አይመስለኝም። አቶ በብሔር የተደራጁ ኃይሎች ቅድሚያ የሚሰጡት የራሳቸውን ብሔር መብት የማስከበር ጥያቄ ወይም ደግሞ ቀደም ሲል ከነበረው ታሪካዊ ችግሮች በመነሳት በብሔረሰብ ውስጥ ይሄ ችግር አለና እና ይሄ ችግር መፍታት አለበት ብለው የሚሉ ክፍሎች አሉ። ማለትም ለብሔረሰቦቻቸው ቅድሚያ የሚሰጡ በፖለቲካ ላሳሰባቸው። ነገር ግን ያም ሆኖ ደግሞ በአጠቃላይ አገራዊ ጥያቄዎች ላይ ደግሞ የእኛ ችግር ሊፈታ የሚችለው የሁሉም የኢትዮጵያ ችግር ሊፈታ ሲችል ነው ብለው በሀገራዊ እንቅስቃሴዎች ውስጥ ተሳትፎ የሚያደርጉ ክፍሎች አሉ ማለት ነው። በሌላ በኩል ደግሞ በብሔር ኃይሎች መካከል የለም የነበረው ችግር አስከፊ ነው፣ ይሄ እንኳን እየሞተ ያለ አሳሰብ ነው። መገንጠላለ የመገንጠል ጥያቄ ጋር ተያይዞ የመጣው ጥያቄ ነው። ከኢትዮጵያ ካልፈራረሰችና ኢትዮጵያ ካልተዳከመች በስተቀረ ወይም ደግሞ እኛ ነጻ ካልወጣም በስተቀረ የኛም ችግር አይፈታም ብለው የሚያስቡ ክፍሎች አሉ። እነዚህ ከመገንጠል ጥያቄ ጋር የተያዙ ክፍሎች ናቸው። እኔ መሰረታዊ ጉዳይ ቃይ ላይ እና በተለይ የፌዴራሊዝሙን የመቀበልና ያለመቀበል ጥያቄዎች ላይ ጭምር ይንጸባርቃል። በዚህ ጉዳይ ላይ የአንድነት ኃይሎች ፌዴራሊዝምን አይቀበልም ወይ ነው ጥያቄ? የአንድነት ኃይሎች ብለን የምንላቸው ፌዴራሊዝም አይቀበልም ወይ? ይቀበላሉ ግን ምን አይነት ፌዴራሊዝም የሚለው ጥያቄ ላይ ነው። አንዱ ትልቁ ችግር የአንድነት ኃይሎች በተለይ አሁን ያለው ፌዴራሊዝምን ሲቃወሙ ሲቃወሙ ነገር ግን በምን አይነት የፌዴራል አደራጀት ይሆኑ እንዴት አድርጎ ነው ኢትዮጵያ ልት ማለትም ክልሎች እንዴት ይደራጁ በሚለው ጉዳይ ላይ ግልጽ የሆነ አቋም የላቸውም። በአንድ በኩል ሳይሆን በእውነት ለመናገር ከሆነ ከተወሰኑ የፖለቲካ ሀይቶች በስተቀር ይሄን የኤትኒክ ፌዴራሊዝም የሚቃወሙ የኢትዮጵያ የአንድነት ኃይሎች ግልጽ የሆነ በዚህ መልኩ ብናደራጃት ኢትዮጵያን እንደ ፖለቲካ ድርጅት ምናልባት በግለሰብ ደረጃ ፌዴራሊዝም በኢትዮጵያ ያስፈልጋል ብለው የጻፉ እነዘው ገፋንታ የመሳሰሉ ሰዎች አሉ። ምን አይነት አደራየት የሚለውን እንደ ፖለቲካ ፎርስ ግን ኢትዮጵያን በዚህ መልክ ሸንሸነናት ወይም ደግሞ ክፍለ ሀገሮች አድርገናት ከዛ በኋላ ፌዴራሊዝም ልናደርግ እንችላለን። ኢኮኖሚካሊ ሶሻሊ፣ ፖለቲካሊ በዚህ መልኩ ያመቻል ብለው ደግሞ ያወጡ ሀይሎች ምናልባት ኢዴፓ አንድ የተወሰነ እንትን ይወጣ ጉዳይ። ከዛ በተረፈ ግልጽ የሆነ ጉዳይ የለም። አንዱ ብዙ ነው የብሔር ኃይሎች ዩኒፋይድ የሆነች ኢትዮጵያን አይቀበሉም ወይ ነው ጥያቄ የብሔር ኃይሎች ዩኒፋይድ የሆነች ኢትዮጵያን የሚቀበሉ አሉ የማይቀበሉ አሉ ቅድም እንዳልነው አሁን በአደረጃጀት ደረጃ ስንመለከተው ለምሳሌ ኦሮሚያ ውስጥ ያሉ ኦሮሚያ ለምሳሌ አንድ አንድ ኦፍኮርስ ወሰዳቸው ሌሎች በኦሮሚያ ውስጥ የተደራጁ የፖለቲካ ቸሆች ወሰዳቸው ናረና ንሰድ ዋቴቨር በብሔር የተደራጁ የፖለቲካ ቸዎችን እነዛ የፖለቲካ ድርጅቶች በፖለቲካ ድርጅታቸው ውስጥ ሊሳተፉት የሚችሉት ወይም ደግሞ የፖለቲካ ስልጣኑን በዛ ክልል ውስጥ ያለው የፖለቲካ ስልጣን የኦሮሞ ወይም የትግሬ ወይም ደግሞ የጉራጌ ወይም ደግሞ የሶማሌ ብቻ መሆን አለበት። ይሄም ወዴት ነው የሚወስደን? ትልቁ ችግር ስለ ፌዴራሊዝም ይሄ የክልል ፌዴራሊዝምን አስመልክቶ በአወቃቀር ደረጃ ትልቅ ችግር የፈጠረው ማንነሱ ህወሓት ኢህአዴግ ከመጀመሪያ ጀምሮ ያመጣው ከዚህ ከኦነስትሊ ገፍቶ ገፍቶ ወደ ኢትኒክ ወደ ዘር ፖለቲካ ውስጥ በቃ በዛ ክልል ውስጥ ሌላው ለምሳሌ በኦሮሚያ ውስጥ ላለው አማራ ወይም በኦሮሚያ ውስጥ ላለው ትግሬ ወይም በኦሮሚያ ውስጥ ላለው ጉራጌ ሊኖረው የሚገባውን ነፃነት እንደ ሂውማን ቢንግ እንደ ሰው እንደ ግለሰብ በዛ ክልል ውስጥ ሊኖረው የሚገባው ፖለቲካዊ ተሳትፎ፣ ኢኮኖሚያዊ ተሳትፎ፣ ማህበራዊ ተሳትፎ እነዚህ ዲፋይን ስላልደረጉት ባለመደረጋቸው በወቅቱ የነበረው ነሱ እያንዳንዱ እንትን ምነሱ በቃ እዛ ውስጥ ካለ ኦሮሞ ብቻ ከሆነ የኦሮሞ ድርጅት ከሆነ ኦሮሞን ብቻ ኦሮሞን ብቻ የፖለቲካ ስልጣን ሊሰጥበት የሚችልበት ኦሮሞን ብቻ የኢኮኖሚ ተሳታፊ ተጠቃሚ ሊያደርግበት የሚችልበት እንደገና ደግሞ ትግራይ ውስጥ የሚያለው ዘ ሴም ቲንግ በሁሉም አካባቢ በዚህ አይነት ሼፕ አድርጎ ስለመጣ ይሄ የኤትኒክ ፌዴራሊዝሙን ከ ፌዴራሊዝም ምክልል አሁን አሁን ሌትስቴክ ሳም ኤግዛምፕል፣ አሁን በኃይለሥላሴ ጊዜም በለው በደርግ ጊዜም በለው በተለያዩ ግዛቶች ለምሳሌ ትግራይ ክልል የሚባለው ድሮ የትግራይ ጠቅላይ ግዛት የሚባለው ክልል ነበረ። የትግሬ ጠቅላይ ግዛት በዛ ውስጥ ማን ነበረበት? የነበረበት ትግሬ ነው ያለበት፣ በቋንቋ የሚገናኙ ሰዎች ናቸው ያሉበት። የምታቋቁመው ፌዴራሊዝም በኢትዮጵያ ውስጥ ወደንም ጠላንም የቋንቋ ፌዴራሊዝምንም ጭምር ሊያካትት የሚችል ፌዴራሊዝም። ምክንያቱም ነባራዊ ሁኔታ ያስገድዳል፣ ጂኦግራፊካዊ ሁኔታ ያስገድዳል። አፋር ውስጥ ብትወስድ አሁን አፋርን ክልል ልትወስደው ወስደ ከአፋርን ከአማራ ጋር ወስደዛ ልታጣጥመ አትችልም፣ ልታጣበቀ አትችልም። ምክንያቱም ኢቨን በጠቅላይ ግዛት እንኳን በደርግ ጊዜ ናሳውስ እንደሆነ የትግራይ ራስ ገዝ የሚባል አለ። ማነው? ትግራይ ራስ ገዝን ምንድን ነው ትግራይ ራስ ገዝ ያደረገው ማነው እሱ? ኦጋዴን ራስ ገዝን ምንድን ነው ኦጋዴን ራስ ገዝ ያደረገው አፋር እራስ ገዝን ምንድን ነው? እነዚያ አንስታቸው፣ ዌዘር ዊ ላይክ ኢት ኦር ኖት በቋንቋ የሚመሳሰሉ ናቸው፣ በጂኦግራፊክ አቀማመጣቸው የሚመሳሰሉ ክፍሎች ናቸው። ነገር ግን ያንን አሁን በነበረበት ሰዓት ችግሮች አልነበሩም። ቢኮዝ እያንዳንዱ በአፋርም ይሁን በትግራይም ይሁን በሌላው አካባቢ የሚኖረው ሌላ ዜጋ ኢኳሊ፣ ፖለቲካሊ፣ ሶሻሊ፣ ኢኮኖሚካሊ ተሳትፎ ነበረው በዛ ክልል ውስጥ ማለት ነው። በዛ ክልል ውስጥ አሁን ይሄንን አጥፍተን ነው አሁን ወደ ዘር ፖለቲካ ውስጥ ብለን የምንለው በዛ ክልል ውስጥ የሚኖረውን ኃይል አንዱ ክልል ከሌላው ጋር ኦሮሞው ከአማራው ጋር ምንም ግንኙነት እንደሌለው፣ ትግሬው ከአማራው ጋር ምንም ግንኙነት እንደሌለው አድርገን የወሰንበትና የቀሰቀስንበት ያለፉት ዓመታቶች ፖለቲካ ነው። እስካሁን ድረስ በኢትዮጵያ ውስጥ የፌዴራሊዝምን አወቃቀር የሚፈልጉ ኃይሎች ራሳቸው ፌዴራሊዝምን እንዴት መዋቀር እንዳለበት ሪሊ በሚገባ የተረዱበት ሁኔታ ያለም አልመስለኝም፣ ወይም ደግሞ ግልጽ የሆነ አቋም ያላቸው አይመስለኝም እና የግለሰብ መብትና የቡድን መብትን ቅድም ያነሳው ጉዳይ ለያየ እኔ ቱ ቢሆን እሱ ሁለቱ ተነጣጥለው የሚሄዱ ጉዳዮች አይደለም። የግለሰብ መብትም የቡድን መብትም ተነጣጥለው የሚሄዱ ጉዳዮች አሉ። ምናልባት የአንደኛው ጥያቄ አንዱ ከአንዱ ሊቀድም የሚችልበት የህብረተሰብ ነባራዊ ሁኔታዎች ሊኖሩ ይችላል። ለምንድን ነው ሰዎች በቡድኑ መካተት የሚፈልጉት? በቡድን መብትን ለማስቀደም የሚፈልጉት ምንድን ነው? እሱ ኢንሴክዩር ከመሆኑ የሚመጣ ጉዳይ ይመስለኛል። ኢኮኖሚካሊ ድህነት ባለበት ሶሳይቲ ውስጥ፣ የፖለቲካ ስልጣን ተሳታፊነት ባነሰበት ሶሳይቲ ውስጥ ያ በብሔረሰቡ ተጠልሎ በብሔረሰቡ ተጠልሎ እነዚህን ነገሮች ሊያገኝ የሚችልበትን ሁኔታ የሚጠይቅበት ወቅት ይኖራል። ያ የቡድን መብትን ጥያቄ የሚያጎላበት ጉዳይ ይመጣል። በትር ፖለቲካሊ ኢኮኖሚካሊ ሶሻሊ በህብረተሰብ ውስጥ ኢኳል የሆነ የኢኮኖሚ እድገት እያደገ በሚልበት ሰዓት እያንዳንዱ ግለሰብ ኦሮሞ በመሆኑ ወይም ትግሬ በመሆኑ ወይም ጉራጌ በመሆኑ ብቻ የኢኮኖሚ ተጠቃሚ መሆን አለመቻልን ተጠቃሚ ሊሆን አልችን ብሎ ካልገመተ በስተቀር የግድ ኦሮሞ መሆን አለብኝ ብሎ ሊነሳበት የሚችልበት ሁኔታ አይደለም። ይህ በዳበሩት ሀገሮች ውስጥ የምናየው ነው። በተለይ በብዙ ሀገሮች ውስጥ ፍሪደም ኦፍ በኢኮኖሚ ፍሪደም ነፃነትን ስትጎናጸፍ ከድህነት ስትየጡ እየወጣ በምትሄድበት ወቅት ውስጥ ራስን የቻርክ በምትሄድበት ሰዓት ውስጥ ዲፔንደንስ ይጎላል። በቡድን ላይ ዲፔንድ የማድረግ እንትን እየቀነስ ሄዳል እና በኢትዮጵያ ተጨባጭ ሁኔታ ዛሬ የቡድን መብት ነቅሶ ቢታይ ወይም ደግሞ የቡድን ጥያቄ ተነቅሶ ቢታይ እነዚህ ፋክተሮች አሉ። የፖለቲካ ተሳትፏቸው የተለያዩ ቡድኖች በአገሪቱ የፖለቲካ እንቅስቃሴ ውስጥ ያላቸው ሳትፎ ዝቅተኝነት በቡድን ተካተው ያን ጥያቄ እንዲያነሱ ያደርጋቸዋል። ነገር ግን እነዚህ ሁኔታዎች እየተሟሉ በሚሄዱበት ሰዓት እና ሁሉም የነፃነትን ተሳታፊ እየሆነበት በሚሄድበት ወቅት ጥያቄው እየቀነሰ ሁለቱም ሚዛናዊ በሆነ መንገድ ሊሆንበት የሚችልበት ሁኔታ አለ እና ከዚህ አኳያ ነው ቅድም ያልከውን ነገር የሚመለከተው። በህዝባዊ ተቃውሞዎቹ ወቅት የታየው ነገር በተለይ በወጣቱ ውስጥ ያለውን ስሜት በግልጽ የታየ ይመስለኛል። በሀገራችን ውስጥ ዛሬ ያለው ነባራዊ ሁኔታ ይህ ጭብጥ ደግሞ የሚያስረዳው ነገር ምንድን ነው? የፖለቲካ ፉክክሩ በአንድነት ኃይሎችና በብሔር ኃይሎች መካከል መሆኑ እየቀረ፣ እየደበዘዘ መምጣቱንና ከዚያ ይልቅ ስልጣን ላይ ባለው እና ስልጣን ላይ በሌሉ የብሔር ኃይሎች መካከል እንደሆነ ነው የሚያሳየው። ስልጣን ላይ ያለው ያው ኢህአዴግና አጋሮች የሚላቸው የፖለቲካ ድርጅቶች አሉ፣ ፓርላማ ውስጥ የህዝብ ተወካዮች ሆነው ወንበር የያዙት ማለት ናቸው። በእነሱና አገር ውስጥ ያሉ የብሔር ድርጅቶች አሉ፣ ወይም የብሔር ኃይሎች አሉ። በእነዚህ በሁለቱ መካከል ያለ የፖለቲካ ፉክክር ነው ያለው ስልጣን ላይ ባሉትና ስልጣን ላይ በሌሉት። ስልጣን ላይ የሌሉት ውስጥ በሁለት ልንከፍላቸው እንችላለን። አንደኛው ጽንፈኛ የሆነ አቋም ያላቸው አሉ። በሌላ መልኩ ደግሞ ችግሩ ያለው ከኢህአዴግ ጋር ነው፣ ሕገ መንግስቱ ውስጥ የሰፈሩትን ነገሮች ኢህአዴግ በአግባቡ ስለማያከብር ነው። እንዲያውም ተጨማሪ መብት ያስፈልጋል ተጨማሪ የመብት አስከበር ጉዳይ ያስፈልጋል። በቂ አይደለም እስካሁን ድረስ የመጣንበት ብለው የሚያምኑ የብሔር ኃይሎች አሉ ማለት ነው። እና በብሔር ኃይሎች ውስጥ በተለይ በተቃዋሚ ውስጥ ማለት ነው ጽንፈኛ የሆነ አቋም ያላቸውና ለዘብተኛ የሆነ አቋም ያላቸው ሞደሬት የሆኑ አሉ ማለት ነው። አገር ውስጥ ያለው የፖለቲካ ትኩሳት ሲግል ይሄ ጽንፈኛ የሆኑት ብቅ ይላሉ። የፖለቲካ ትኩሳቱ ጋብ ሲል ይሄ ሞደሬት የሆኑት ወይንም ለዘብተኛ የሆኑት ተደማጭነታቸው ከፍ ይላል ማለት ነው እና ስልጣን ላይ ባሉና ዋና ስልጣን ላይ በሌሉ መካከል ያለ ልዩነት ነው። አስተያየት ወይም ጥያቄ ያለዎት ይደውሉልን። ከዩናይትድ ስቴትስ እና ካናዳ በስልክ ቁጥር ዘጠኝ ሁለት ዘጠኝ ፎረም ስልሳ አምስት ያገኙናል። ዘጠኝ ሁለት ዘጠኝ ሶስት ስድስት ሰባት ስምንት ስድስት ስድስት አምስት በስካይፕ በቫይበር በዋትሳፕ ላይ እንገኛለን አንድ ዘጠኝ ሁለት ዘጠኝ ሶስት ስድስት ሰባት ስምንት ስድስት ስድስት አምስት በፌስቡክ ይውደዱን፣ በትዊተር ይከተሉኝ፣ በዩቱብ ይመልከቱን። ፎረም ስልሳ አምስት ለተተኪው ትውልድ መግባባትን እናውረስ።